አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ አራት መረጃዎችን ይዠላችሁ ቀርቤያለሁ። በተለይ ከውጭ ሀገራት ወደ ሀገር ውስጥ ለምትመጡ ኢትዮጵያውያኖች በሙሉ እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህም ወደ ሀገር ቤት ከቀረጥ ነፃ ይዛችሁ መግባት እንድትችሉ የተፈቀዱ እቃዎችን በዝርዝር የያዘ ሪፖርት ይፋ ሆኗል። እነዚህ እቃዎች ምን ምን ናቸው? ሙሉ ዝርዝሩን ይዘናል። የተቀጣሪ ሰራተኞች የሚከፈል የደሞዝ ጣሪያን በተመለከተ እጅግ አነጋጋሪ የሆነ መረጃ ወጥቷል። ሙሉ ዝርዝሩን ታደምጣላቸው። የስራና ክህሎት ሚኒስቴር ዝግ አድርጎት የነበረውን የውጭ ሀገራት ጉዞ በተመለከተ በዛሬ ዕለት መጀመሩ ታውቋል። ወዴት ሀገር ነው የሚለውን እንመለከታለን። እንዲሁም በአዲስ አበባ የነዋሪዎች የመኖሪያ ቤት ችግርን የሚቀርፍ አሰራር መዘርጋቱን የከተማ አስተዳደሯ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ሙሉ ዝርዝሩን ይዘናል። እንዲሁም በሃምሳ ሰባት የከፍተኛ ትምህርት ተቋማት ላይ እርምጃ ስለመወሰዱም አውቀናል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ከውጭ ሀገራት ወደ ሀገር ውስጥ ለምትገቡ ኢትዮጵያውያን ህዝብ ወንድሞች በሙሉ እጅግ በጣም መልካም የሆነ ዜና ተሰምቷል። ወደ ሀገር ውስጥ የሚገቡ መንገደኞች የሚከተሉትን እቃዎች ከተጠቀሰው በላይ ስትይዙ ቀረጥና ታክሱን መክፈል እንደተጠበቀ ሆኖ ከቀረጥ ነፃ ምን ምን ተፈቅዶላችኋል የሚለውን በዝርዝር ተቀምጧል። መንገደኛ ማለት ማንኛውም በብስ ወይም በዓለም አቀፍ የአየር ማረፊያ በኩል ወደ ኢትዮጵያ የሚገባ ወይንም ከኢትዮጵያ የሚወጣ ሰው ሲሆን በመጓጓዣው ላይ መደበኛ ስራቸውን እየሰሩ ያሉ የትራንስፖርት አገልግሎት ሰጪ ድርጅት ሰራተኞችንና ተመላላሽ ነጋዴዎችን አይጨምርም። ማንኛውም መንገደኛ ወደ ሀገር ውስጥ ያስገባው ዕቃ ከተጠቀሱት አይነት ዋጋና ብዛት በላይ ከሆነ በልዩነቱ ላይ ቀረጥና ታክስ መክፈሉ እንደተጠበቀ ሆኖ የቀረጥ ታክሱ እጥፍ መቀጫም ያስከፍላል ተብሏል። በዚህም የተነሳ እንግዲህ በምስሉ ላይ የምትመለከቱትን አይነት እቃዎች ሁሉ ያለምንም ቀረጥ ወደ ሀገር ውስጥ ማስገባት የምትችሏቸው መሆኑን ከዚሁ መስሪያ ቤት በኩል ያገኘነው መረጃ ያመላክታል። እንግዲህ ጊዜ ላለማጥፋት ያክል ዝርዝሩን በደንብ ተመልከቱት። እኛ ወደ ሌላው መረጃ እናምራ። በሌላው መረጃችን የተቀጣሪ ሰራተኞች የሚከፈል የደሞዝ ጣሪያን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። ለተቀጣሪ ሰራተኞች የላይኛው ጣሪያ ተብሎ የሚከፈለው 10900 ብር ደሞዝ አሁን ባለው የኑሮ ሁኔታ የዝቅተኛው ሰራተኛ መነሻ ክፍያ መሆን ነበረበት ተባለ። ግብራቸውን ባግባቡ የማይከፍሉ ብዙ በመሆናቸውና የግብር አሰባሰቡም ዝቅተኛ በመሆኑ መንግስት በሚፈልገው ልክ በሰራተኛ የገቢ ግብር ላይ ማሻሻያ ለማድረግ ይቸገራልም ተብሏል። ለዘጠኝ ዓመት የቆየው የገቢ ግብር አዋጅ ይተካል ተብሎ በተሰናዳው ረቂቅ መሰረት ከግብር ነጻ የሚደረግ የሰራተኛ ደሞዝ አሁን ካለው 600 ብር ወደ ሁለት ሺ ብር ከፍ እንዲል ታስቧል። በኢትዮጵያ የሚሰበሰበው የገቢ ግብር ከአጠቃላይ ሀገራዊ ምርቱ ድርሻ 6.8 በመቶ ብቻ መሆኑን ያነሱት በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ አቶ ሙላይ ወልዱ ይህንን ማሻሻያ ማድረግ ብቻውን የሚሰበስበው ግብር በቢሊየን ብቻ እንዲቀነስ እያደርጋልን ብለዋል። አሁን ባለው ሁኔታ ትልቅ ማሻሻያ ለማድረግ መንግስት ይቸገራል ሲሉ የተናገሩ ሲሆን የገቢ ግብር አዋጅ ረቂቅ ለውይይት በቀረበበት ዝግጅት ላይ የተገኙት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭና ሕዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ በአምራች ኢንዱስትሪ ውስጥ ተቀጥሮ የሚሰራው ሰራተኛ እያገኘ ያለውን አነስተኛ ክፍያ አንስተውም ገልጸዋል። ይህ በእንዲህ እንዳለ ከፍተኛው 35 በመቶ ግብር የሚከፈልበት የ10900 ብር ወራሃዊ ደሞዝ አሁን ባለው የኑሮ ሁኔታ ዝቅተኛው ክፍያ መሆን ነበረበትም ብለዋል። ይህ ደሞዝ ተጨማሪ 7 በመቶ ግብር ሲቆረጥ የሚቀረው 48 በመቶ ገንዘብ ብቻ መሆኑን አንስተው ከሱም ላይ ዕቃ ሲሸምት ገንዘቡን በቫትና በሌላም ያጸዋል ሲሉ ተናግረዋል። ቢያንስ እነዚህ ወጪዎች ታስበው ለሰራተኛው ቢመለስለት ሲሉ ጠይቀው ይህ ለተቀጣሪው ሰራተኛ ደህንነቱን የሚያጣድፍና የሚከፋ ሆኖበታል ሲሉም ተናግረዋል። ከዚህ ባለፈም የውላበልና የሥራ ማበረታቻ ሽልማት እንዲሁም ዓመታዊ ጉርሻም ሳይቀር ታክስ እንዲከፈልበት መሆኑን ተገቢ አለመሆኑን ነው የተነሳው። በሌላው መረጃችን የስራና ክህሎት ሚኒስቴር ዝግ አድርጎት የነበረውን የውጭ ሀገራት ጉዞ በዛሬ ዕለት መጀመሩን አሳውቋል። ከዚህ ቀደም አስፈላጊ የሚባለውን ስልጠና አጠናቀውና በግላቸው ቢሆንም የስራ ስምሪቱን ያገኙ ወጣቶች መሄድ አልቻልንም ብለው እንደነበር ይታወቃል። ወቅቱ የስራና ክህሎት ሚኒስትር ከኩዌት ጋር ምንም አይነት የስራ ውል የለኝም፣ ስለዚህ የሰለጠነውን የሰው ኃይል አልክም በማለት መልስ ሰጥቶም እንደነበር ይታወሳል። አሁን ኢትዮጵያ በሕጋዊ መንገድ ያሰለጠናቻቸውን ይህንን አግባብነት ያለው መረጃ በማቅረብ በግላቸው የሚመጡ ሰዎችን ለመላክ ዝግጅት ማጠናቀቋንም ሰምተናል። ሁለቱ ሀገራት የዓለም አቀፍ ሕግን መሠረት ባደረገ መልኩ ስምምነት ላይ መድረሳቸውን በሥራና ክህሎት ሚኒስቴር የውጭ ሀገራት ሥራ አገናኝ ኮሚሽን ፍቃድ መስጫ ኃላፊ አቶ ሐምሳሉ ባሻ ተናግረዋል። ሁለቱ ሀገራት ስምምነት ሲያደርጉ የሥራ ስምሪቱ የሠራተኛውን መብት በጠበቀ መልኩና ደህንነቱ ያረጋገጠ መሆን እንዳለበት ዓለም አቀፍ ስምምነቶችም ያስገድዳሉ። ይህ በእንዲህ እንዳለ እጅግ በርካታ ኢትዮጵያኖች ሲጠይቁት የነበረው የሥራና ክህሎት ሚኒስቴር ዝግ አድርጎት የነበረውን የኩዌት የውጭ ሀገራት የስራ ስምሪት ከዛሬ ጀምሮ ተግባራዊ ማድረጉ ነው የተገለጸው። በሌላው መረጃችን በአዲስ አበባ ከተማ የመኖሪያ ቤቶችን በፍጥነትና በጥራት በተለያዩ አማራጮች ለመገንባት በልዩ ትኩረት እየተሰራ ነው አሉ የከተማ አስተዳደሯ አዳነች አቤቤ። ከንቲባዋ በንፋስ ስልክ ላፍሎ ክፍለ ከተማ ጀርመን አደባባይ አካባቢ በመንግስት እየተገነቡ የሚገኙ የመኖሪያ ቤቶች የደረሱበትን ሁኔታ ተመልክተዋል። በዚህ ወቅትም በአዲስ አበባ የነዋሪዎችን የቤት ፍላጎት ለማሟላት በተለያዩ አማራጮች የመኖሪያ ቤት እየተገነቡ እንደሚገኙም ተናግረዋል። ለአብነትም በመንግሥት በግል ዘርፍ እንዲሁም በመንግስትና በግል አጋርነት መኖሪያ ቤቶችን በጥራትና በፍጥነት ለመገንባት በትኩረት እየተሰራ መሆኑን አንስተው ይህ ሁኔታም በአዲስ አበባ የመኖሪያ ቤት እጥረትን ለመፍታት ሁነኛ መፍትሄ መሆኑ ተገልጿል። በዘርፉ ለሚሰማሩ ባለሀብቶች የመሬት አቅርቦትን ጨምሮ ሌሎች አስፈላጊ ሁኔታዎችን ለማመቻቸት ከተማ አስተዳደሩ ቁርጠኛ እንደሆነ ነው የተገለጸው። በመጨረሻም አምሳ ሰባት ከፍተኛ የትምህርት ተቋማት በ89 ካምፓሳቸው እየሰጡት የነበረውን ትምህርትና ስልጠና በፍቃድ አሰጣጥ ወቅት የተቀመጠውን ዝቅተኛ መስፈርት ባለማሟላታቸው እርምጃ እንደተወሰደባቸው የኢፌድሪ ትምህርትና ስልጠና ባለስልጣን አስታወቀ። በባለስልጣኑ የተቋሙ ቁጥጥር ምክትል ዋና ዳይሬክተር ቢናም ኤሮ በተቋማት ላይ የተወሰደው እርምጃ የፍቃድ እድሳትና እገዳ፣ የትምህርት መስክ ሰረዛ መሆኑን ለአህዱ ተናግረዋል። የትምህርት ተቋሙ ቅጣት የተጣለባቸው የመማር ማስተማር ስራ ለማከናወን የሚያስችላቸውን ፍቃድ ከባለ ስልጣን መስሪያ ቤቱ ሲወስዱ የገቡትን ውል ባለመፈጸማቸውና የሥነ ስርዓት ጥሰት ስለተገኘባቸው መሆኑን ምክትል ዋና ዳይሬክተሩ አብራርተዋል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።